ፌዴሬሽን ምክር ቤት አስተባባሪነት ሀያኛውን የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ቀን በዓል አስተናጋጅ የሆነው የማዕከላዊ ኢትዮጵያ ክልል በዓሉ በክልሉ ዞኖችና ልዩ ወረዳዎች እንዲሁም የክልል ተቋማት በተለያዩ ሁነቶች እየተከበረ ቆይቶ ክልላዊ ማጠቃለያውንም በየም ዞን ሳጃ ከተማ በድምቀት አክብሯል። ህዳር 29 ህገ መንግስቱ የጸደቀበትን ቀን መነሻ በማድረግ ከዚህ ቀደም ለ19 ጊዜያት በዓሉ በተለያዩ ክልሎች በልዩ ልዩ ሁኔቶች መከበሩን የገለጹት የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻዉ ጣሰዉ በዓሉ ለህብረ ብሔራዊ ፌዴራል ስርዓት ግንባታ የራሱን አስተዋጽኦ እያበረከተ ነው ብለዋል። ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ሀሳብ እየተከበረ የሚገኘው ሃያኛው የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀን በዓል በሀሳብ ልዕልና በመመራት ለብሔራዊ ጥቅምና ብሔራዊ ክብር ቅድሚያ በመስጠት የመመካከርና የመወያየት ባህልን በማላቅ የዳበረ የዲሞክራሲና የአካታችነት ባህል እሴቶችን በማስረጽ እንደ አንድ መልካም አጋጣሚ የሚወሰድ ነው። ሀገራዊና ክልላዊ መግባባትን ለማጠናከር ወንድማማችነትና እህትማማችነት ግፍ ለማድረግ የሚያግዙ የአብሮነት እሴቶችን ለማሳደግ የጋራ ትርክት ግንባታን ለማጎልበት ዝግጁነታችንን የምናድስበት ነው። ለኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ቀን መሰረት የሆነው ህገ መንግስቱንና ህገ መንግስታዊ ስርዓቱን እንዲሁም የህገ በላይነትን ማክበርና ማስከበር ከሁሉም ዜጋ የሚጠበቅ ኃላፊነት መሆኑን ያስገነዘቡት ርዕሰ መስተዳድር እንዳሻው ጣሰው ዕለቱ የጋራ መግባባትን በሚያጸኑ ጉዳዮች ላይ የሚመከርበት እንደሆነም አስረድተዋል። የማዕከላዊ ኢትዮጵያ ክልል የታታሪ ህዝቦች መገኛ መሆኑን የጠቀሱት ርዕሰ መስተዳድሩ በክልሉ ምርታማነትን በማሳደግ የምግብ ሉዓላዊነትን ለማረጋገጥ መትጋት ይገባልም ብለዋል። የክልሉ መንግስት የየደረጃው የአመራር ስርዓትን በማጠናከር በሁሉም ዘርፎች በፈጠራና በፍጥረት ቅኝት ምርትና ምርታማነትን ለማሻሻል የህብረተሰቡን ተጠቃሚነት ለማሳደግ የተጀመረውን ጥረት አጠናክሮ ይቀጥላል። የገቢ አማራጮችን በማስፋት የህግ ተገዥነትን በማጠናከር የተሻለ ገቢ ለመሰብሰብ በትኩረት ይሰራል። የስራ ብላ ባህልን ለማሳደግ የስራ ዕድሎችን ለማስፋትና የዜጎችን ገቢ ለማሻሻል አበክረን እንሰራለን። የኑሮ ውድነትና የዋጋ ንረት ጫናን ማቃለል፣ ከተማና ከተሜነትን ማዘመን፣ የቱሪዝምና የኢንዱስትሪ ልማትን ማስፋፋት የከተማና የገጠር ኮሪደር ልማትን ማጠናከር ከክልሉ መንግስት የትኩረት መስኮች መካከል ጥቂቶች መሆናቸውን በዚህ አጋጣሚ እየገለጽኩ የየደረጃው አመራርና መላው የክልል ህዝባችን ተሳትፏችሁን፣ ድጋፋችሁን አጠናክራችሁ እንድትቀጥሉ ጥሪ አቀርባለሁ። አብሮነትን፣ ሰላምንና የጋራ ልማትን አደናቃፊ ጉዳዮችን በጋራ እንድንታገላቸውም አሳስባለሁ። በዓሉ ሲከበር ብልጽግናን እውን ለማድረግና የጋራ ገዢ ትርክትን በማጽናት መሆን እንዳለበትም አስገንዝበዋል። ኢትዮጵያ በልዩ ልዩ ብስራቶችና ተጨባጭ ተስፋዎች ታጅባ በማንሰራራት ላይ በሚትገኝበት ወቅት በዓሉ በክልሉ መከበሩ የክልሉ ህዝቦችን መልካም አጋጣሚው መጠቀም አለባቸው ያሉት ዶክተር እንዳሻው ጣሰው የክልሉ መንግስትም ለዚህ አበክሮ ይሰራል ብለዋል። ክልላዊ የማጠቃለያ በዓሉን ያስተናገደው ይህም ዞንም፣ የሁሉም ኢትዮጵያውያን መኖሪያና በርካታ የቱሪዝም ሀብቶች ባለቤት መሆኑን የተናገሩት የዞኑ ዋና አስተዳዳሪ አቶ ሽመልስ እጅጉ በዓሉ ለአብሮነትና ለሀገራዊ አንድነት ፋይዳው የጎላ ነው ብለዋል። ዛሬ በሀገራችን የብሔር ብሔረሰቦች በዓልን በአንድነት በሰላምና በክብር ለማክበር ተሰብስበን መገኘታችን የኢትዮጵያ የብዙ ብሔርነት ክብር የብዝሃ ባህል የሚስተናገድበት የትውልድ ታሪክና የአብሮ መኖር ህግን የሚያጸና ትልቅ መደላደል እንዲፈጥር ያደርግልናል። ብዙ ቋንቋ፣ ብዙ ባህል፣ ብዙ እሴቶች ቢኖሩም ሁላችን የሚደምረን በልዩነት ውስጥ ያለው ውበትና የአንድነት ኃይል ስላለን ውስጣዊ ልዩነት በውስጣዊ ልማት በማህበረሰብ ስብጥር ተሳስረን የኢኮኖሚ ሽግግር እንድናመጣ ትልቅ እድል እየፈጠረልን ይገኛል። በዓሉ የኢትዮጵያ ብሔር ብሔረሰቦች እርስ በርስ እንዲተዋወቁ እድል ፈጥረዋል ያሉት የበዓሉ ተሳታፊዎች በተለይም በሀገር አቀፍ ደረጃ በዓሉ በክልሉ መከበሩ ደስታ እንደፈጠረላቸው ገልጸዋል። ብሔር ብሔረሰቦች ብዙ ናቸው፣ ግን ብዙዎች ሲሆኑ አንድ ናቸው። አንድነታቸውን የሚገልጹበት የገዢ ትርክት አሳባቸውን የሚገልጹበት ትልቅና በጣም አስደሳች የሆነ በዓል ነው። 19 ዓመታትን በተለያዩ ክልሎች ከተለያዩ አካባቢዎች ጋር በጋራ ስናከብር ቆይተናል። ዘንድሮ ደግሞ እድሉ ደርሶን በእኛ በማዕከላዊ ኢትዮጵያ ክልል በዓሉ በደማቅና በተለየ ድምቀት ሊከበር ይኸው እየተቃረበ ነው የሚገኘው። ይሄ በዓል እንግዲህ እንደሚታየው አንድነትን የሚያስተሳስር መተሳሰብን የሚያመጣ በጋራ ሀገር ለመገንባት ህዝቡ በነቂስ ወጥቶ በጋራ በደስታ የሚያከብርበት ትልቅ በዓል ነው። አንዳችን ለአንዳችን ያለን ሚና ከፍተኛ እንደሆነ የሚያሳይ ተደጋግፈን ማደግ እንደምንችል፣ አንድ ስንሆን ጠንከር ያልን እንደሆንን፣ አንድ ስንሆን ብዙ ነገር መስራት እንደምንችል፣ በአንድነታችን ብዙ ነገሮችን መወጣት እንደምንችል የሚያሳይ አንድነታችንን ያሳየንበት ነው።